ይህ የምስራች ሚዲያ ነው። የምስራች ሚዲያ ግለሰባዊ፣ ማህበረሰባዊ፣ ፖለቲካዊ ሃይማኖታዊና እና መሰል ጸጾችን የምንወያይበት ሚዲያ ነው። ላይክ፣ ሰብስክራይብ እና የዶል ምልክቷን መንካት አይርሱ። ጤና ይስጥልኝ። የምስራች ሚዲያ ለማንም ያልወገነ ማንንም የማይደግፍ ማንንም የማይቃወም ነገር ግን እንደ ግለሰብም ሆነ እንደ ማህበረሰብ ያሉብን ህጸጾችን በማሳየት እስካሁን ከምንኖርበት ወይም በዛ ህጸጾቻችን ምክንያት ከምንጎዳበት ህይወት ወጥተን ሁላችንም የተሻለ ህይወት የተስተካከለ ወደሚባለው የተጠጋ ህይወት የምንመራበትን መንገድ የማሳየት ብዙዎቻችን እውነት እየመሰለን የተቀበልነው ወይ ወይን የምንተገብረው ነገር ስህተት ነው ወይን ስህተት አይደለም ብሎ መልሶ በማሳየት ብቻ ያንን ነገር ባለጉዳዩ አይቶት ይህ ነገር ትክክል ነው፣ ይህ ነገር ትክክል አይደለም ብሎ እንዲያርመውና ስህተትም ከሆነ እንዲያርመው፣ ትክክለኛ መንገድ ከሆነ ደግሞ አምኖበት እንዲያጸናው ለማገዝ የሚሰራም ቻናል ነው። ስለዚህ ማንንም አስመልክቼ የማነሳቸው ጉዳዮች በነዛ አካላት ወይም በዛ ጉዳይ ወይም ያን ጉዳይ በሚፈጽሙ ሰዎች ላይ ጥላቻ ስላለኝ ስለ ስማቸውን ለማጥፋት ወይም ለስራቸውን ለማጠልሸት የማደርገው ነገር እንዳልሆነ እንዲታወቅልኝ ከልብም እመኛለሁኝ፣ ከልብም እለምናለሁኝ። እኔ ፍላጎት ሕፀፆቻችን አሳይተን መስተካከል ያለበት ነገር ብቻ እንዲስተካከል ማገዝ፣ ማሳየት ብቻ ነው ምሰራ ያለሁት። ስለዚህ ዛሬ የማነሳው አንድ ጉዳይ አለ። አሁንም የዛሬ የማነሳ ጉዳይ እምነትን እና በተለይም ብዙዎቻችን ምስኪኖች የዋሆች ለእግዚአብሔር ካለን ፍቅርና ለእሱም ለመታዘዝ ካለን ቅንነት የተነሳ እየሄድንበት ያለው መንገድ እና እዛ ውስጥም ገብተን ምን ያህል እየተጎዳንና እየተሳሳተን ከምንፈልገውን መንገድ ምን ያህል እያፈነገጥን እንደሆነ ለማሳየት ነው የፈለግኩት። ይህም ማነሳው ጉዳይ እምነትን በተመለከተ ነው። እንደሚታወቀው በሀገራችን ክርስትናና እስልምና ሃይማኖት እንዳለ ብዙዎቻችን እናስባለን፣ ወይም እነዚ ሃይማኖት ብቻ እንዳሉ እናስባለን። ነገር ግን የተለያዩ ሌሎች እምነቶችም በኢትዮጵያ ውስጥ አሉ። ለምሳሌ ልክ ክርስትናው መጽሐፍ ቅዱስ እስልምናው ቁርአን እንዳለ ሁሉ አይሁዳውያንም ብሉይ ኪዳን ወይም ቶራ ወይም ተልሙድ የሚባል የራሳቸው መጽሐፍ ያላቸው አይሁዳውያን ኢትዮጵያ ውስጥ አሉ። እንዲሁም በሃይ የሚባል የራሳቸው እምነት መስራች የራሳቸው መጽሐፍ ያላቸውም ሃይማኖት ተከታዮች እንዲህ ወደ መቶ ዓመት የተጠጋ ዕድሜ ያስቆጠረ ኢትዮጵያ ውስጥ የቆየ ሌላ ሃይማኖት አለ። እንዲሁም እምነት የለሾችም አሉ። ይህ እንዳለ ሆኖ ዛሬ የማነሳው ጉዳይ በክርስትናው ላይ፣ በተለይ በክርስትናው እየተሰራ ያለው ነገር እጅግ እየገረመኝ ይህንኑ ጉዳይ ለማሳየት ፈልጌ ነው። እኔ እንዳየሁት ለማሳየት ፈለግኩኝ። ዛሬ የማነሳው ጉዳይ እንግዲህ ስለ ሃይማኖት በተለይ ስለ ክርስትናው እንደመሆኑ መጠን ቀደም ሲል ስንከተል ከነበረው የአንዱ ክርስትና ክፍል ወደ ሌላው ክርስትና ክፍል ጌታን በተቀበልኩ ስም ስንሄድ እንታያለን። በእርግጥ ቀደም ሲል ከነበሩበት እምነት ወደ ሌላ እምነት ያለን ስህተት አግኝቶና ስህተትን ለማረም ወደ ሌላ ወደ ተሻለው እና ትክክለኛ ነው ወደ ተባለው መሄዱ መልካም ነው። ይህም ሊበረታታ የሚገባና ማስተዋልም ያለበት እርምጃ ነው። ምክንያቱም ብዙዎቻችን ቀደም ሲል የነበረው እምነታችንን የምንይዘው ከቤተሰብ ወይንም ከአካባቢ ባገኘነው መሰረት እንደመሆኑ መጠን የመመርመር እና ትክክለኛነቱን የማረጋገጥ እድሉን አላገኘንም ነበር። የሆነ ሆኖ በተለይ አሁን አሁን እጅግ በጣም እየተስፋፋውና በየመንደሩም እንደየሱቅ እየተከፈቱ ባሉ ቸርቾች ውስጥ እየገቡ ያሉ ተከታዮችን ስመለከት እጅግ የሚያሳዝነኝ ጉዳይ እየገጠመኝ ነው። እንደሚታወቀው እግዚአብሔር ከኛ የሚፈልገው እሱን እንድናምነው የእሱን አምላክነት፣ አንድ አምላክነት እንድናምን በእሱም መንገድ እንድንመላለስ የብቻ ነው የሚሻው። ሌላው የሰጠን ሕግጋት አዲስ ኪዳንም ሆነ ብሉይ ኪዳንን ብንጨፈልቀው የሚወጣው ትዕዛዝ ሊደረግባችሁ የማትሹትን ነገር የማትፈልጉትን ነገር በሌላው ላይ አታድርጉ፣ እንዲሁም ሊደረግባላችሁ የምትፈልጉትን ነገር ደግሞ ለሌሎች አድርጉ ነው። ከዛ ሌላም ይቅር ባይነትን ነው። ጠላቶቻችሁንም እንደ ራሳችሁ ውደዱ ነው የሚለን ይህንን ያስተማረን ከዚህ ሌላ ከሁሉም በላይ የሚበልጠው ትዕዛዝ ደግሞ በአንድ አምላክ በአንድ ፈጣሪ በአንድ እግዚአብሔር ማመን ከእሱ ሌላ አምላክ እንደሌለ ማመን እና በሌላ በምንም እንዳናመልክ ነው የከለከለን። ይህ ሆኖ ሳለ የእምነትን መሰረቱ በአምላክና በፍጡራን መካከል ያለ ግንኙነት እንደመሆኑ መጠን ስለዚህ ጉዳይ ልንነጋገርበትና ያለን እምነት ልናጸናበት የሚገባ ጉዳይ ነው መሆን የነበረበት። ነገር ግን እስኪ ይህንን እንመልከተው። እናትህን በጣም ትወዳታለህ። በጣም በጣም፣ አርባ ሁለት ዓመቷ ነው። አሜን። ነገር ግን ሁሌ አልፈ፣ ቀን በቀን ትጨቀጭቃለች። የምትጨቀጭቅ ደግሞ ልጅ ካልሰጠኸኝ ብላ ነው። ስለዚህ ፕሮፌት እስራኤል ዛሬ ሚስት ይሰጠኛል፣ ልጅ አገባለሁ፣ ለእናቴ ወስድላታለሁ ብለህ መታ። ልክ ነኝ። እጅህን ዘርጋና እናቴ ህይወት፣ እናቴ ይሁት። እንኳን ደስ አለሽ! እንኳን ደስ አለሽ! አጨብጭባ እስለ ስገታ እለልታ አንተ ብታይ ብታይ ብታይ ልብሃል አረካ ብሏል። ግን ከሰማይ የሆነ አንተን የምታሳርፍ መልካምን ሴት እዚህ ጉባኤ ውስጥ እግዚአብሔር ይሰጣል። አመን። እዚያ አካባቢ ማን ነው? እዚያ አካባቢ እንግዲህ ሰው ቤተ እምነት የሚሄደው እንደተባባልነው አምላኩን ሊያመልክ የአምላክን ቃል ሊሰማ ከነበረበት ስህተት ሊማር የወደፊት መንገዱን ሊያስተካክል የደከመ ጎኑን እንዲያበረታ አምላክ እንዲያግዘው ሊጸለይለት ወይም ሊጸልይ እንዲሁም ደግሞ ስለተሰጠው ስለተደረገለት ነገር ሁሉ ፈጣሪውን ሊያመሰግንና በዚህ ዙሪያ ሊወያይ ሆኖ ሳለ እዚህ ጉዳይ ላይ የተነሳው ሚስት ነው። እንግዲህ ማንም ሰው በተለይ ለአካለ መጠን የደረሰና የራሱ መተዳደሪያ ገንዘብ ያለው ሰው ብዙውን ጊዜ የትዳር አጋሩን ሊፈልግ የግድ ነው። እንግዲህ እዚህ ጋር እየተደረገ ያለውና እየተሰራ ያለው ድራማ ግን ምንድን ነው? ይህ ሚስት ትፈልጋለ ተብሎ ራዕይ የታየለትና እናቱ የአርባ ሁለት ዓመት ዕድሜ እንደሆነችና ሚስት አግባ ልጅም ውለድልኝ እያለች እንደምጨቀጭቀው መረጃ የደረሰው ሰው ግን በራእይ እንደታየው ሆኖ ፓስተሩ የእሱም ፓስተርነትና ራዕይ የማይችሎታን ምዕመናኑን ለማሳመን አንዱ መንገድ እናት እንዴት ላሃለች አደለ? እንዴት ትፈልጋል አደለ? አታ አደለ? እያለም ያሳምኗል። እሱም አሁን አሁን እያለም ያምናል። ይህም ማለት ነቢዩ አዋቂ እንደሆነ እንደሚገለጽለትና ሁሉንም ነገር ማድረግ እንደሚችል እዛ አዳራሽ ውስጥ የተሰበስቡትም እምነታቸውን እንዲያጸኑና ለፓስተር ወይም ደግሞ ለዚህ ለነቢይ ለተብዬው ታማኝ አገልጋዮች እንዲሆኑለት የማበረታታቱ ስራ አንዱ ዓላማው ሲሆን፣ ሌላው ደግሞ ይህ ሰው እዛ ምዕመናኖች መካከል የወደዳት ሴት አለች፣ የፈለጋት ሴት አለች፣ ወይ ሊጠይቃት ፈርቷል፣ ወይም ደግሞ ወይ በኢኮኖሚ ትበልጠዋለች፣ ወይ በሆነ ነገር ትበልጠውና አትመጥነኝም ብላ ቢጠይቃትም ልትተው ትችላለች። ነገር ግን እሷን ይፈልጋታል። ስለዚህ አሁን በራእይ ታየኝ ወይም ደግሞ እግዚአብሔር ገለጠለት በሚባልና እግዚአብሔር ለአንተ እሷን ፈጠረ አንተንም ለእሷ ፈጠረ በሚል ትርክት እና ድራማ መሰረት እነዚህን ሁለት ሰዎች ለማጋባት የሚደረግ ድራማ እየተሰራ ነው። ይህችም የታጨችና እንድታገባ የታሰበችውም ሴት እዛ አዳራሽ ውስጥ አለች። ምንም የምታውቀው ጉዳይ የለም። ነገር ግን በተነገራት ነገር እና ይህ በሚደረገው ነገር ላይ ተመስጣ ለዝም ሰው ትዳር ሊሰጠው እግዚአብሔር እንዳዘጋጀለት ስታውቅ እሷም በልቧ ይሄኔ ትዳር ፈላጊ ሆና እሷም ለእኔም ትዳር በሰጠኝ የምትልም እንስት ልትሆን ትችላለች። በተለይ እንስቶች ለአቅመ አዳም ከደረሱ በኋላ ብዙውን ጊዜ ጋብቻ በጣም ይጓጓሉ፣ ይፈልጋሉ። ብዙዎችም ደግሞ መዘግየት ይፈልጋሉ። የራሳቸው ዓላማና ፍላጎትን እስኪያሳኩም ድረስ የሚዘገዩ እንዳሉ ሁሉ ማለት ነው። ስለዚህ ይህችም ሴት በዛ ጉጉት ውስጥና ይህ ነቢይ ራእይ እንደሚታየውና የሚያየው ራእይ ትክክል እንድትሆነ ሳይኮሎጂካሊ የማሳመን ስራ ከተሰራ በኋላ አሁን ምንድን ነው የተደረገው? ምዕመናኖቹን አሰልፎ እጁን እንዲሳለሙን ያደረገው ሲሳለሙስ እንዴት ነው? ፊታቸውንና ትከሻቸውን ምንኛ ነው? የዛ አይነት አሰላለም ዘዴስ በክርስትናው በየትኛው ሕግና በየትኛው ስርዓት ደንብ መሰረት የሚከወን አይነት ስርዓት ነው። በኦርቶዶክሶች ውስጥ ሲያሳልሙ እናያለን። ሲያሳልሙም የመስቀል ቅርጽ እየሰሩ እንደሚያሳልሙ እናያለን። ይህን በእጃቸው የሚሆን በመስቀል ሲያሳልሙ ብዙውን ጊዜ የመስቀል ቅርጽ እንትን ያሉ ወይም መስቀልን እያሳለሙ እንመለከታለን። ይህ ፓስተር ግን ማሳለም የሚለውን ስርዓት ኬታ መጣው ሌሎች ውስጥ ተሰልፈው የእሱን እጅ መሳለም ምንድን ነው ትርጉሙ? ትርጓሚው ምንድን ነው? መንፈስ መሞላት ንት ማለት የሆነ መንፈሳዊ ነገር ያለው ነገር ነው፣ አልታወቀም። ተሰልፈው እንዲሳለሙ ተደረጉ። በዚህ ሂደት ላይ ምን ያደርጋታል ማለት ነው? መጨረሻ ልክ ያች የምትፈለጓ ሴት ጋር የተነገረው ከሊት ነው፣ ማግባት ተብሎ መጀመሪያ የተዋኙ ወይም ትዳር ፈላጊው እና ራዕይ የታየለ ሰው ነግሮታል። ስለዚህ ሰዎቹ እየተሰለፉ በእጁ ሲያልፉ ልክያችን ሴት ሲነካት፣ አዎ ኢየሱስ የፈቀደልህ የመረጠልህ ለአንተ ያዘዘልህ የትዳር አጋርህ ይቺ ሴት ናት ብሎ እልል ሊያስብላል፣ ሊያስጨፍራል። ከዛ በኋላ ይችም ሴት በዛ ሁኔታ ላይ እምቢ ማለት የምትችልበት ሁኔታ ስለማይኖር የጌታ ሰው ያለውንም የመቀበል ግዴታም እንዳለባት ስለምታምን ምን ታደርጋለች ማለት ነው? የተባለችውን ታደርጋለች ማለት ነው። የመወሰን የትዳር አጓሯን የመምረጥ የሆነኛ ላይሆነኝም ብላ በባህሪም ሆነ በምን ከማታውቀው ሰው ጋር ካልተግባባቸው ሰው ጋር ቀሪ ሕይወትን ትዳርን ያህል ነገር የመመስረት ግዴታ ላይ ድንገት ይጣልባታል። በራዕይ ስም የዛ አይነት ነገር ይሰራል እና አሁን እዚ ቤተ ክርስቲያን ውስጥ እንግዲህ ሲሰራ እንደምናየው ወይም ያየነው የእግዚአብሔር ወንጌል ሲሰበክ የእግዚአብሔር ትምህርት ሲሰጥ የአምላክ ፈቃድ ሲነገር ብዙዎቹም ሲታረሙ ሲገሰጹና ሲበረታቱ ሳይሆን ያየነው ዓለማዊ የትዳር ጉዳይ ከቤተክርስቲያን ውጭ ሁላችንም ልንፈጽመው የምንችለው እንዲሁም ብዙዎቻችን ከእምነት ተቋሞቻችን ውስጥ ያገኘናቸውን ብዙዎቻችን ያገባንም ሰዎች አለን። በአለሚን ሚስት በየእምነት ተቋሞቻችን ጋር ያገኘን ሰዎች በነዚህ በሃይማኖት መሪዎች ልክ አሁን በየመንደሩ እንደተፈለፈሉት አይነት ቸርቾች ሲያጋቡ እንሰማለን። እሱንም ለማሳየት ነው ይህን ቪዲዮ የሰራሁት። ነገር ግን ለምሳሌ እንደ ኦርቶዶክስ ወይም እንደ እስልምና የመሳሰሉ ቤተ እምነቶች ጋር ብንሄድ የሃይማኖቱን መሪዎች ራእይ እዩልንና እችና አጋቡኝ እያለን ሳይሆን እነዛን የወደድናቸውን የፈለግናቸውን የፈቀድናቸውን ሰዎች በመቅረብና ባህሪ ለባህሪ በመጠናናት በመጨረሻም ፍላጎታችንን በመግለጽ በመልካም ፍቃድ ላይ የተመሰረተ ጋብቻ እንጂ በዛ አይነት መልኩ ራእይ ታየልኝ በሚል እሱ የፈለጋትን እሷ ግን የማታውቀውን ሰው እንድታገባ የምትገደድበት አይነት የእምነት ስርዓት የለም። የዛ አይነት ቤተክርስቲያን ቤተክርስቲያንም ስራዋ ይሄ አይደለም። ተዋደው ተፋቅዶ የመጡትን ፈቅዳም በፍላጎታቸው መሰረት እንደ ቤተ ክርስቲያኑ ሕግና ስርዓት መሰረት የማጋባት ጋብቻን የማጽናት ችግር ቢፈጠር የማሳረቅ፣ የማስማማት ተልእኮ እንጂ ራእይ ታየ የልጅ ከሌ ከሌን እንዲያገባ የሚል አይነት ተልእኮ ያለው ወንጌላዊ ስራ አምላካዊ ፈቃድም ያለ አልመሰለኝም። እዚህ ውስጥ ያላችሁ ሰዎች ምን ትላላችሁ? እስካሁን ስለተከተሉኝ ከልብ አመሰግናለሁኝ። ቸር ያገናኘን። እስካሁን ስለተከታተሉኝ ከልብ አመሰግናለሁኝ። ላይክ ሼር፣ እና ሰብስክራይብ ማድረጎን አይዘንጉ። የምስራች ሚዲያን አዘውትረው ይከታተሉ፣ ያተርፉበታል።